ስርቆት ወይም ሌብነት በእስልምና እንዴት ይታያል የሚል ነው። ሌብነት እንደሚታወቀው አሰሪቀቱ ሂየ ሚን ከባኢሪ ዘኑብ ነው። ከትላልቅ ወንጀሎች አንዱ ምንድነው ነው ሰዲቃ ነው። የሰዎቹን ገንዘብ ተደብቆ በደህና ቦታ የተቀመጠውን ገንዘብ መውሰድ ትልቅ ወንጀል ነው። ማረን ነው። ስርቆት ወይም ሌብነት በኢስላም በጣም የሚጠላ ነው ማለት ነው፣ የሚጠላ ተግባር ነው። ስለዚህ ሰሪቃ ምንድን ነው ተብሎ የሚባል የአንድን ሰው ገንዘብ ያለሱ ፍቃድ የእኛ ሀቅ የሌለበት ሆኖ ዱነ ዒልምህም ሰዎቹ ሳያውቁ ተደብቆ ደብቆ መውሰድ ነው፣ ሰሪቃ የሚባለው ወይም ሌብነት የሚባለው ማለት ነው። በየትኛው መንገድ ይሆን በንግድ ዓለሙም ይሆን በየትኛው መንገድ ይሆን ስርቆት የተወገዘ የተጠላ ተግባር ነው፣ እንደ እስላም ማለት ነው። ስለዚህ ስርቆት ሰዎቹን የሚያስከፋ ተግባር ነው። ስርቆት ወይም ሌብነት ብዙ ብዙ እንደው ይታወቃል። ብዙ መንገድ አለው ማለት ነው። መንገዶቹ አያልቁም ተቆጥረው ማለት ነው። የስርቆት መንገዶች ተቆጥረው አያልቁም። በተለይ በተለይ አሁን ባልነበት ጊዜ በጣም ስርቆት ወይም ሌብነት በተለያየ አቅጣጫ ተስፋፍቷል ማለት ነው። ይህን ማን ያውቀዋል? ሳሪቆቹ ያቁታል ሌቦቹ ያቁታል ማለት ነው። መንገዱን ስለዚህ በደንብ አድርገው እነሱ ያቁታል፣ እንዴት መስረቅ እንዳለባቸው ያውቃሉ ማለት ነው። ስለዚህ ስርቆት እንደ እስላም እጅግ በጣም የሚያሳዝን እጅግ በጣም የሚያስከፋ እጅግ በጣም አንገት የሚያስደፋ ነገር ነው፣ እንደ እስላም ማለት ነው። ስርቆት የሰው ልጅ ከቸገረው መጠየቅ አለበት፣ ቸገረኝ ብሎ ማለት አለበት እንጂ ሰርቆ ቢራብ እንኳን ራሱ ቢራብ ቢጠማው እንኳን ራሱ የሰው ንብረት ወስዶ እንደ ራሱ አርጎ መብላት እንደ እስላም አይፈቀድም ማለት ነው። አይፈቀድም ምን አሩ ነብዩ ሰለላሁ ዐለይሂ ወሰለም ሙሉ ኢማን ያለው ሰው አሩ ነብዩ ሰለላሁ ዐለይሂ ወሰለም ኢማኑ ሙሉ የሆነ ሙእሚን አሩ ነብዩ ሰለላሁ ዐለይሂ ወሰለም ቢቆረጥ፣ ቢገረፍ፣ ቢራብ፣ ቢጠማ አይሰርቅ ማሩ ነብዩ ሰለላሁ ዐለይሂ ወሰለም። ስርቆቱን በጣም ይርቃል አሉ። ለምን ስርቆት ማለት ከከባባድ ወንጀሎች አንዱ ስለሆነ ስርቆቱን በጣም ይጠየፋል አሉ ሙስሊም ማለት ነው።

ሰራቂ ሴትን በሰሩት መጥፎ ተግባር ምክንያት እጆቻቸው ይቆረጣል። ላ ሱተላ ይቆረጣል። አላህ አሸናፊ ነው ነው አላህ አሸናፊነትና

አይደለም የተሟላ ኢማን ላይ ያለ ሰው አይደለም፣ አሉ ነቢዩ ስለ ላ ሰለም። እንደዛ ቢሆንማ አይሰርቅም ነበር አሉ ነቢዩ ስለ ላ ሰለም። ያ ኢማኑ ራሱ ይገደበው ነበረ ብለው ነቢዩ ስለ ላ ሰለም ተናገረዋል ማለት ነው። ስለዚህ ለ የንዚዑ ምንሁ ኑሩ ልኢማን ተብሏል። አንድ ሰው በሚሰርቅበት ጊዜ፣ የስርቆቱን ተግባር በሚፈጽሙበት ጊዜ ቀልቡ ላይ ያለው የኢማን ብርሃን ወይም ኑሩ እርግ ብሎ ይወጣና ሰውየው በጨለማ ላይ ይቀራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሱ ቀልቡ ጨለማ ይሆናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሚ ምክንያት ነው? በስልቆቱ ምክንያት ነው። ኢማን የሚባለው በሚላስ የሚነገር በቀልብ የሚሰፍርና በሚላስ የሚነገር በሌላው የሰውነት አካል የሚሰራ ነው። ኢማን የሚባለው ይህ ኢማን ከሱ ሰውነት ይወጣል አሉ በስልቆቱ ምክንያት ማለት ነው። ስለዚህ

ኑሩ ልኢማን ምን ቀልቢሂ ወበቂያ ሳሂቦ ፊ ዙልመትን ያዕኒ ሳሂቦ ሰሪቃ የሰረቀው ሰውዬ ቀልቡ ይጨሊማል። የኢማን ርዝዛጅ ቀልቡ ላይ አይኖሩም ብለው ነቢ ስ ላ ሰለም ተናግሯል ማለት ነው። ስለዚህ ሰሪቃ የሚባለው የሰዎችን ገንዘብ እነሱ በማያውቁበት መስመር ደብቆ መውሰድ ነው። አሊሞች ምን ላሉ፣ ይሄ ሰው እጁ የሚቆረጠው አሉ አንድ ሰው እጅ ቁረጥ ተባለው አሉ። ሰውየው ሚሳሰለትን እቃ ወይም ብር ነው ወይም እቃ ነው ወይ መኪና ነው ወይ ቤት ነው፣ ሳስቶለት የደበቀውን እቃ ሲያነሳበት ነው ሲሰርቅ ነው። ይህ ሰው እጁ የሚቆረጠው ይላሉ። ዝም ብሎ የሆነ ቦታ ከተጣለ እስከ እጅ መቁረጥ አይሄድም ይላሉ ዑለማዎች ነው። ስለዚህ ብርም የሆን እቃም የሆን እቃ እንዳውም ካገኘን ሰም የሚያስተምረን እቃ ካገኛቸው አባብ ምፈልጋ አስረክቡ እንጂ ውሰዱ አይልም ማረን ነው። ስለዚህ ስርቆት የሚባለው አንዳንዴ አንዴ በቃህር አለ በጉልበት የሚሰርቁ አሉ ቀማኛዎች አሉ። ይሄ እቃ የኔ ነው ዝም ብሎ መቶ ይሄ ቤት ቤቴ ነው፣ ለአን ዝም ብሎ ወጥቶ ይሄ መኪና መኪና ነው ለማረን ነው። ስለዚህ ይሄ እዚህ ውስጥ ይገባል ማረን ነው በጉልበት የሚውሰድ ተሰውሮ ቢውሰድ ሰውዬው ይሄ በዚህ ውስጥ ይገባል። ለምን ሳሂቡልማን ለም የቅድር አላ ደፍ ይሄ የንብረቱ ባለቤት መከላከል ስለማይችል አቅመደካማ ስለሆነ በጉልበት ወስድበታል እና ይሄ ወደ ስርቆት ይገባል። ይሄ ይማረድ ነው። ስለዚህ በየትኛው መንገድ የእኛ ያልሆነን ነገር ንብረት ወደ እኛ ማድረግ በጣም የተከለከለ ነው። ሚናሩ ነቢዩ ሰለላሁ ዓለይሂ ወሰለም ኢማን የሚባለው አሉ። ነቢዩ ሰለላሁ ዓለይሂ ወሰለም ኢማን ባህሪው አሉ የሚቀንስና የሚጨምር ነው አሉ። አልኢማኑ የዚዱ ብጣዓ ኢማን የሚጨምረው አላህን በመታዘዝ ነው፣ በአላ ተዛዘይ በመገኘት ኢማን የሚጨምረው፣ የወይንቁሱ ብልማዕስያ በወንጀል ደግሞ ኢማን የቀነሰ የተራ አሩ ነቢዩ ሰለላሁ ዐለይሂ ወሰለም ግን አሁን የስርቆቱ ግን ከዚህ መከፋ ሆኖ የኢማኑ ኑር ከቀልቡ ይወጣበታል ብለው ተናግረዋል። ለምን ሊአነ ሰሪቀታ እትዛዑን ስርቆት ማለት ድንበር ማለፍ ነው። በማን ላይ

ድንበር አላፊና አይወዳቸው በየተኛው መንገድ ድን ድንበር የሚያልፍ ሰው አላህ ሱብሓነሁ ወተዓላ አይወዳውም። ስለዚህ በተቻለ መጠን እንደው የሰው ንብረት ወደ ወደኛ እንዳይገባ መከላከል እንጂ የሰው ንብረት በሞ በሆነ በሆነ መንገድ ብቻ አጭበርብረን ወደ ወደኛ ማምጣት በጣም የተወገዘ ነው ነው ቢዳሩ ነቢ ሰለም لعن الله <سؤال> السارق البيضة فتقطع يده ورن بي صلى الله عليه وسلم አንድ እንቁላል የሰረቀ ሰው አላህ ረገመው አሉ ከዛ ምን አሉ እጁ ይቆረጣሉ ነብዩ ሰለላሁ ዐለይሂ ወሰለም ወይስሪቁ ለሐብላ ፈትቁጠው የዱሁ አሉ እንደዚሁ ገመድ የሚሰርቅ ሰው ገመድ ገመድ ማለት ነው የሚሰርቅ ሰው እጁ ይቆረጣሉ ነብዩ ሰለላሁ ዐለይሂ ወሰለም ለምንድ ነው አንደኛ ይሄ ነገር ዲያስፋፋ እንዳይሄድ ነው ሁለተኛ ደግሞ ሰዎች ከሱ ትምህርት ወስደው ጠንቃቃ ሆነው ከሰው ሐቅ እንዲሪቁ በዚህ መልኩ ነብዩ ሰለላሁ ሰለም አዘዋል ማለት ነው። ከዛ በኋላ አንድ ሰው ሲቀጣ ወይም እጁ ሲቆረጥ ዝም ብሎ የሚቆረጠው እጁ ወይ ራሱ ያምናል አው አሪጋለ ወይ ራሱ ያምናል፣ ወይም ደግሞ ምስክር ተመስክሮ ሳል የሆኑ ሁለት ወንዶች መስለቁን ከመሰከሩ እጁ ይቆረጣል ማለት ነው። ከዛ በኋላ እሱም ከዚህ ድርጊቱ ይቆጠባል። ካልተቆጠበስ እጁ ሌላው እጁ ይቆረጣል። መጀመሪያ ቀኝ እጁ፣ ከዛ ግራ ይግሩ ከዛ ግራጁ ከዛ ቀኝ ግሩ የተባረ ይተባር ኢማሙ ሻፊዒ የተናገሩት ይቆረጥና ከዛ በኋላ በቃ ሰውዬው ያው ቤት የሚቀር ሰው ሆኖ ይቀራል ማለት ነው። ስለዚህ ይህንን ነገር የተናገሩት ኢማሙ ሻፊዒ ናቸው። በዚህ መልኩ ተናግረዋል። ስለዚህ ከስርቆት ሁላችንም ቢሆን ራሳችን ማራቅ ማራቅ አለብን ማለት ነው እና ሱቡዝ ሰሪቃ የሚባለውን ቅድም እንዳልኳቸው ሱቡዝ ሰሪቃ አለ ስርቆት ዝም ብሎ ሰርቃል ተብሎ መቀጣት ሳይሆን ወይም በወሬ ሳይሆን፣ አንደኛው ሰሪቃን በሁለት ነገሮች ነው የምናረጋግጠው። አንደኛው እቅራር ነው። ለምሳሌ ስራሱ ሰውየው ቢያዩ ቅራ አሳሪቁ አላ ነፍሲ ብሰሪቃ፣ ሰውየው ራሱ ሰሪቅ ያለው ወስጃለው ሪቦኝ ተቸግር ቢሎ ማመን አለበት። ሁለተኛው ደግሞ አሹሃዳው ላ ቢያየሸደ አለይህ ረጁላኒ ዓድላኒ ቢያን ሰሪቃ አድል የሆኑ ፊታዊ የሆኑ ሰዎች ሁለት ወንዶች ሳሊ የሆኑ ሰዎች እንደ ሰረቀ ከመሰከሩ ነው እጁ የሚቆረጠው እንጂ ዝም ብሎ እጁ አይቆረጥም ማለት ነው። ሌላው ሕክማ አለ። ሕክማው ምንድን ነው? ጥበው ማለት ነው። ታህሪሙ ሰሪቃ ነው። በቃ በአጠቃላይ ከኹጥባው ምን ማለት ነው? ምን እናማረው? ስርቆት ወይም ሌብነት ሐራም እንደሆነ ማለት ነው። ሌብነት የሚለው ነገር በደንብ ማሰብ አለብኝ። ሌብነት ማለት

በዛ መስሪያ ቤት ማጭበርበር፣ መሰረቅ የለባቸው። መስጂድ አካባቢ ያላቸው ኮሚቴዎች፣ ሌሎቹም የመስጂድ ካዲሞች በመስጂዱ አካባቢ ያለው ንብረት ወይም ብር ምናም ነገር መሰረቅ የለባቸው። ለምን የብዙሃን ሲሆኑና የአንድ ሰው ብቻ ሲሆን አንድ አይደለም። የአንድ ሰው ብቻ ከሆነ ይቅርታ ትለዋለ። የብዙሃን ከሆነ ግን በጣም አስቸጋሪ ነው። ሲንቱን ነው ይቅርታ የሚጠይቀው። መጅሊስ አካባቢ ያለን ሰዎች፣ መጅልስ አካባቢ ያለን ሰዎች ይህ ሰው ሁሉ ህዝቡን ለማገልገል እንጂ የዛ ቦታ የሚቀመጠው የህዝቡን ገንዘብ ኪሱን ሊበላ አይደለም የተቀመጠው ማለት ነው። ስለዚህ ስርቆት የሚባለው ቅድም እንዳልኳቸው ብዙ ዘርፍ አለው። ወላሂ ተቆጥሮ አያልቅም ዘርፉ ማለት ነው በጣም በጣም ስለዚህ በየትኛውም ዘርፍ ይሆን ይሄን ለማስጠበቅ ነው የመጣው ይሄ ሁለተኛው። ተኽዊፍ ልሙእሚኒና ሙእሚኖች ሰላም እንዲሰፍ ነው መቅብ አጠቃላይ ሰላም እንዲሰፍ የሰው ገንዘብ ሲነካ ያ ሰው ዝም አይልም። ያ ሰው ገንዘቡ ሲሰረቅ ሌባውን ከያዘው ዝም አይል፣ ይመታል፣ ሊገድል ይችላል ማለት ነው። ያ ሰላም ይመጣል፣ ስልቆት ሲጠፋ ማለት ነው። ሌላው ስላህ መማዘዝ፣ ጦር መካፈት ነገር አይኖርም፣ ይሄ ከሆነ ማለት ነው። እና ስለዚህ በየትኛው መንገድ ስልቆትን ከራሳችን ማራቅ አለብን ማለት ነው። ምን ላሉ አብዱላህ ኢብኑ ዑመር ላል መስራቹ የስልቆቱ መጠን 3 ድርሃም ነው ይላል። 3 ድርሃም የሰረቀ ሰው እጁ ይቆረጣል ማለት ነው።

እጁ እንደሚቆረጥ ዑለማዎቹ ተናግረዋል። ነቢዩ ይህን ነገር በለመርገው እነግረውናል። ላቱቅጣው የዱ ሳሪቅ ከዚህ በታች ከሆነ ግን የሳሪቆ እጅ አይቆረጥም ብለው ነቢ ሰለም ተናግረዋል። ስለዚህ ስርቆት የሚባለውን ነገር በየተኛው መንገድ ወላሂ በጣም የሚያሳፍር ነገር ነው። ወላሂ በተለይ በተለይ ሙስሊም ሲሆን፣ በተለይ አማኝ ሲሆን፣ በተለይ ሰጋጅ ሲሆን ስርቆት ወላሂ አንገት የሚያዘፋ ነው። በጣም የሚያሳፍር ተግባር ነው ስርቆት የሚባለው በጋራ ይን ብላ በቀር ችግር ካለ ከወንድም ሆነው ጠይቀው ውሰድ፣ ብር ከእሱ ውሰድ፣ ሌላ ነገር ማለት ነው። ሰርቀህ ግን የምትወዘው ነገር ወላሂ ማቆም አለበት። ይህን ነገር ማቆም መከላከል አለብን። በነፍስያ በሸይጣን መሸነፍ የለብንም። ነፍስያን ማሸነፍ አለብን፣ ሸይጣንን ማሸነፍ አለብን። መገፍተር አለብን እንጂ እንደው በነሱ ተጎተን ወደ ስርቆት ዓለም መግባት የለብንም። ሁላችንም ማለት ነው። ፈያይባደላህ